ሰላም ጣና ስትለን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ ዋላችሁ። የሰኔ 21 ቀን 2017 ዓ.ም ምርጥ ጣና ዜናችን ተጀምሯል። ዜናዎቹን እየመራ ማራሶፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን እናስቀድም። የብልጽግናው ኮሎኔል በፋኖ እርምጃ ተወስዶበታል። በሌላ በኩል የብልጽግና ሰራዊት የሰፈረበት ካምፕ በፋኖ ተይዞበታል። የመቀሌው መንገድ ተዘግቶ የዋለበት ውጊያም በአማራ ፋኖ ብሔራዊ ኃይል አማካኝነት ተካሂዷል። ዝርዝሩ በዜናችን የሚደመጥ ቀዳሚ የግንባር መረጃችን ነው። የባዴን አድማ ብተና በአዋጅ ፈርሶ ወደ ፋኖ ግባ መባል ብቻ የቀረው ይመስላል። የቪአይፒ ጀባ ክፍል አዛዥ ኮሎኔሎች የበታች መኮንኖችን አስከትለው ፋኖን ተቀላቅለዋል። የብልጽግናው ሰራዊት ምስራቅ እዛ አባላትም ብሔር ሳይገድባቸው ፋኖን ተቀላቅለዋል። በየትኛው ግንባርና የትኛውን የፋኖ አደረጃጀት ተቀላቀሉ የሚለውን በዜናችን ታደምጡታላችሁ። በአፍ ይበሉበታል እንጂ ጦር አይናገሩበትም እንዲሉ የብልጽግናው ሊቀመንበር ቀድመው በተናገሩት አንደበታቸው ጉዱ ቤታቸው መቶላቸዋል። ሰካራሙ የካቢኔ አባላቸው ከቆመ ኤክስካቫተር ጋር ተላትመው ከባድ የመኪና አደጋ ደርሶባቸዋል። የጣና ዜናችን ከሚያስደምጣቸው የሰዓቱ መረጃዎች መካከል ያለ ቀጠናቸው ተገኝተው የተጎዱትን የቀጠናዊ ሚኒስትሩን የመኪና አደጋ መረጃ ነው። በፖለቲካና በወታደራዊ ሜዳው ተስፋ ያጣው ብልጽግና ህዝብን አስገድዶ ሰልፍ በማስወጣ ህወሀት ፕሮፖጋንዳ ለመስራት አስበዋል። ዛሬ ከቀትር በኋላ የወባ ክትባት እንደሚሰጥ የህዝብ ተቆርቋሪ ቤት ለቤት እየዞረ በጥሩምባ ቀስቀሳ ጀምሯል። ይህን የብልጽግና የፕሮፖጋንዳ ድርጊት የአማራ ህዝብ እንዳይቀበለው የአማራ ፋኖ ጥሪም፣ ማሳሰቢያም ማስጠንቀቂያም ሰጥተዋል። ይህ አማራ ፋኖ ህዝባዊ ድርጅትን የማሳሰቢያ መልእክት በዜናችን አካትነዋል። ሰአቱን ጠብቆ ይቀርባል። ህወሓትና ብልጽግና በእሳት መጫወቱን ተያይዘውታል። እንደ ተጣላይ ጎረቤት አገራት መንግስታት አንደኛው የሌላኛውን አማጺ እያሰለጠኑ በሰርጎ ገብ ጥቃት በማድረግ ተጠምደዋል። ህወሓት በትግራይ ክልል የሚያሰለጥነው የአፋር ታጣቂ ቡድን በጄኔራል ታደሰ ወረደና በጄኔራል ምግባይ ኃይሌ እውቅናና ድጋፍ የሰጠው ሲሆን ብልጽግና በአፋር ክልል የሚያሰለጥነው የትግራይ አማጺ ቡድን ደግሞ በብልጽግናው ሊቀመንበር አብይ አህመድና በኢታማጆር ሹሙ ብርሃኑ ጁላ እውቅና ብቻ ሳይሆን ድጋፊም የሚደረግለት ነው። የሁለቱን አጥፊ ኃይሎች ድርጊት በዝርዝር ዘገባችን አካትነዋል። እናስደምጣችኋለን። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህን እና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ዝርዝሩ እናመራል። ወደ ቀዳሚው መረጃችን አለፈን። በወሎ ተጋድሎ የብልጽግናው ኮሎኔል እርምጃ ተወሰደበት። በአማራ ህዝብ ላይ ዘረፈ ጀልቄት ጦርነት የከፈተው የብልጽግናው አገዛዝ በዛሬው ዕለት በመላው የወሎ ቀጠና ንጹሃን ላይ ከፍተኛ ጉዳት ያደረሰ የከባድ መሳሪያ ድብደባ ደርሷል። ፋኖ በበኩሉ የብልጽግናውን ሰራዊት ኮሎኔል እርምጃ የወሰደበትንና ካምፑንም የተቆጣጠረበትን ተጋርሎ አድርጓል። በራያ ቆቦ፣ ባራዶን፣ በወልዲያ በደብ ወሎና ምዕራባዊ ወሎ ቀጠናዎች ከትናንት ጀምሮ ከባድ ውጊያ ሲካሄዱ የዋሉ ሲሆን ብልጽግና የሰኔ ዘመቻ ብሎ የሰየመውን ዘረፈጅ ጦርነት በጭካኔ በመፈጸም ንጹሐንን መግደሉን ምንጮቻችን ገልጸዋል። በወልዲያ እና በቆቦ ደግሞ የብልጽግናውን ካምፕ ፋኖ የተቆጣጠረው ሲሆን ከወልዲያ መቀሌ የሚወስደው ዋናው መንገድም ተዘግቶ ውሏል። የፋኖን የመጓጋት አቅም ያስመሰከረ ነበር የተባለው የምዕራብ ወሎ ውጊያ የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት ህዝ ንጉስ ሚካኤል ክፍለጦር ጦር ታላቅ ድል ሲቀዳጅ፣ የአማራ ፋኖ ብሔራዊ ኃይል ምኒልክ ህዝብ በበኩሉ ታላቅ ድል የተቀዳጀበትን ተጋድሎ በቆቦና በወልዲያ አካሂዷል። ብልጽግና የሰኔ ዘመቻውን በሽንፈት ላለማጠናቀቅ ከፍተኛ ቁጥር ያለውን ሰራዊቱን ወደ ምዕራብ ወሎ መካነ ሰላም ማስገባቱን የፋኖ መሪዎች ተናግረዋል። ከመቼውም ጊዜ በላይ ከፍተኛ ቁጥር ያለው ሰራዊት ነው ወደ ምዕራብ ወሎ የገባው የመጣው ጦር ከደውዝ መሆኑን አረጋግጠናል ሲሉ የተናገሩት የአማራ ፋኖ ሁሉ ቤት አማራ ጠቅላይ ግዛት ህዝብ መሪዎች፣ ሆኖም የአማራ ህዝብ ለብልጽ ግናው ስርዓት ያለውን ጥላቻ ያሳየበትን ድርጊት በመፈጸም ለፋኖ ትልቅ የውጊያ አቅም ሆኗል። በዚህም ከፍተኛ ድል የተጎናጸፍንበትን ትግል አድርገናል ብለዋል። በውጊያው አስር የባድን አድማ ብተና አባላት እጃቸውን ለፋኖ በመስጠት ለብልጽግናው ሊቀመንበር የስልጣን ማራዘሚያ ለሚደረገው ጦርነት ከንቱ መስዋዕት ከመሆን ተርፈዋል። ይህን መረዳት ያልቻሉ ከ15 በላይ ሚልሻዎች ደግሞ የኦሮሞ ብልጽግና ተረኛ ስርዓት እንዲቀጥል ህይወታቸውን ገብረዋል። በራያ ቆቦና የጁ ወልዲያ የተካሄዱት ውጊያዎች የፋኖን ብርቱክ እንዲያስመሰከሩ ሲሆን ዋናው መንገድ ተዘግቶ የዋለበት ውጊያ እስከዛሬ አመሻሽ ድረስ ቀጥሎ መዋሉ ታውቋል። አራዶም ላይ የሚገኘው የብልጽግና ወታደራዊ ካምፕ በፋኖ ቁጥጥር ስር ውሎ ፋኖም የሚያስፈልገውን የጦር መሳሪያ ያገኘበት እንደነበር የዓይን እማኞች ተናግረዋል። ተጋድሎውም ሮቢት ላይ ቀጥሎ መዋሉን የምስራቅ አማራ ኮራ አንድ ቃል አቀባይ ክፍል ተናግረዋል። የምስራቅ አማራ ኮራ አንድ አውጃኖ ክፍለ ጦር ቃል አቀባይ ክፍል የተጋድሎ መረጃውን ጨምሮ ሲገልጽም ያለፉትን ሶስት ቀናት ብርቱ ውጊ አድርገናል። በድል የታጀበው ተጋድሏችንም የፋኖን ጠንካራ ይዞታዎች ለማስለቀቅና ለመቆጣጠር አልሞ ያለ የሌላ ኃይሉን እየተጠቀመ ያለው የብልጽግና ሰራዊት በራያቆቦ ጮቢበርና አማያ ዙሪያ ከሐውጃኑ ክፍለ ጦር በደረሰበት ፀረ ማጥቃት በርካታ ሰዋዊና ቆሳዊ ኪሳራ ድርሶበታል ብለዋል። የክፍለ ጦሩ ቃል አቀባይ ክፍል አክሎም ተጋድሎው ጠላት ሞርተሮች፣ ዙ ሃያ ሶስት ብረት ለበስ፣ ታንክና መድፍ የተጠቀመበት አውደ ውጊያ ነበር። የውጊያ ሶስተኛ ቀኑን ያገባደደ ሲሆን የክፍለ ጦሩ ሜካናይዝድ በወሰደው የአጸፋ እርምጃ በሞርተር አንድ ዲሽቃ ምድብተኛ ሰራዊት ሙሉ ለሙሉ ሙትና ቆስለኛ ሲሆን ዲሽቃውንም ከጥቅም ውጭ አድርገንበታል። አማይ አዲስ ዓለም ላይ ሆኖ ያዋጋ የነበረ ለጊዜው ማረጉና ማንነቱ ያልታወቀ አመራርን ጨምሮ 11 ሙትና ሌሎች ቁስለኛ ሆነዋል ሲል የተጋድሎን ስፋትና የድሉን ከፍታ ገልጿል። ጣና ቴሌቪዥን ባደረገው ማጣራት አማይ አዲስ ዓለም ላይ እርምጃ የተወሰደበት የብልጽግናው አዋጊ የኮሎኔል ማዕረግ ያለው እንደነበር ምንጮቻችን አረጋግጠዋል። ወደ ሌላኛው ዜናችን አለፈ። የቪአይፒ ጠባቂ አድማ ብተና አባላት ፋኖን ተቀላቀሉ። የአማራ ፋኖ በጎጃም አንደኛ ክፍለ ጦርን የሚቀላቀለው የብልጽግናው ሰራዊትና አድማ ብተና ቁጥር ከቀን ወደ ቀን እየጨመረ መምጣቱን የአማራ ፋኖ በጎጃም አንደኛ ክፍለ ጦር ዋና ቃል አቀባይ ፋኖ ሀብታሙ የሱፍ ተናገረ። የክፍለ ጦሩ ቃል አቀባይ ለዝግጅት ክፍላችን እንዳስታወቀው ከትናንት በስቲያ ሶስት ኮሎኔሎችና አንድ ሻለቃ ቪአይፒ አጃቢ ምድብ የነበሩ የአድማ ብተና አባላት ፋኖን ሲቀላቀሉ ዛሬም በተመሳሳይ ቪአይፒ አጃቢ ፋኖን ተቀላቅሏል የብልጽግና ሰራዊት አባላትን ፋኖን መቀላቀላቸውን ጨምሮ ገልጿል ፋኖ ሀብታሙ የሱፍ ፋኖን ስለሚቀላቀሉት የብልጽግና ሰራዊትና የባዴን አድማ በተና አባላት ሲገልጽ የአማራ ፋኖ በጎጃም አንደኛው የውጊያ ስልት አድርገን የወሰድነው ስቦ ማስከዳትን ነው በዚህ ስሌት መሰረትን ባለፉት ወራት ከፍተኛ ስኬት ያጎናጸፈንን ውጤታማ ስራ ሰርተናል ብለዋል። ከትናንት በፊት ኮሎኔል አበበ ተሰማ፣ ኮሎኔል ከፍ ያለው ጌታው፣ ኮሎኔል ክንድዬ ወርቁና ሻለቃ በጀ ገብሬ የተባሉ የአድማ ብተና ቪአይፒ አጃቢ ክፍል ምድብ አመራሮች የአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድን መቀላቀላቸው ታውቋል። ዛሬ ደግሞ የብልጽግናው መከላከያ የምስራቅ እዝ ሶስተኛ ሻለቃ አባል የሆኑት ሀጫሉ ገናና ጨራ ታረቀ ፋኖን ሲቀላቀሉ የቪአይፒ አጃቢ አባል የነበረው አሰፋ መልካሙ ደግሞ ከአድማ ብተና፣ ሦስቱም ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም የተጋድሎ ውሎ ቀጥሎ ታላላቅ ድሎችን መጎናጸፉን አስታውቋል። የጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ በብልጽ ግናው ሠራዊት ለከፍተኛ ሰዋዊና ቁሳዊ ኪሳራ ያደረሰበትን ተጋድሎ አድርጓል። ከትናንት በስቲያ ከጠዋቱ 11 ሰዓት ተኩል እስከ ሁለት ሰዓት በነበረ ፈጣን ውጊያ የአባይ መተከል ብርጌድ አባላት ደቅ ከተማ በመግባት በሚልሻና በብልጽግና ሰራዊት ላይ ፈጣንና ድንገተኛ ጥቃት አድርሰዋል። የክፍለ ጦሩ ቃል አቀባይ ክፍል የተጋድሎውን ውጤት ሲገልጽም ከሰባት በላይ የጠላት ኃይል እርምጃ ሲወሰድበት ከ13 በላይ የሚሆኑትን ቆስለኛ ማድረግ ተችሏል ብለዋል። በሌላ የጎጃም ቀጠና የተጋድሎ መረጃ ደግሞ የአማራ ፋኖ በጎጃም የአዲስ ዓለማየሁ ሰባተኛ ክፍለ ጦር ደጃዝማች ተድላ ጓሉ ብርጌር ታላቅ ድል የተቀዳጀበትን ተጋድሎ አድርጓል። የክፍለ ጦሩ ማዕበል ልዩ ተወርዋሪ ኃይል በደፈጣ ውጊያ ሻፎ ማርያም ላይ ባደረሰው ፈጣን ጥቃት አራት የብልጽግና ሰራዊት አባላት ላይ እርምጃ እንደወሰደ ሲያስታውቅ፣ አምስት ደግሞ ቆስለኛ አድርጓል። የሀዲስ ዓለማየሁ ክፍለ ጦር አብራጂት ብርጌድ ጉንደልሜት ላይ ባደረገው ውጊያ ደግሞ ሦስት የብልጽግና ሰራዊት አባላት ላይ እርምጃ ሲወስድ በርካቶች ቁስለኛ ሆነዋል የአማራ ፋኑ በጎጃም ተጋድሎ ዛሬም ቀጥሎ በምስራቅ ጎጃም ዞን የተለያዩ ቀጠናዎች ከፍተኛ ትንቅንቅ ሲደረግ ውሏል ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽት ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። ሰክረው ሲያሽከረክሩ የነበሩ የብልጽግናው ሚኒስትር ከባድ አደጋ ደረሰባቸው። የብልጽግናው ንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ሰክረው ሲያሽከረክሩ በደረሰባቸው የመኪና አደጋ በጽኑ ሕሙማን ክፍል ውስጥ መሆናቸው ታወቀ። አደጋው የደረሰባቸው ዶክተር ካሳሁን ባለፈው ሳምንት እሁድ ከሌሊቱ ሰባት ሰዓት መሆኑን የገለጸው ዋዜማ ሬዲዮ በደረሰባቸው ከባድ የመኪና አደጋ ላለፉት ስድስት ቀናት በኢትዮ ጠቢብ ሆስፒታል በጽኑ ሕሙማን ክፍል አይሲዩ የሕክምና ክትትል እየተደረገላቸው ይገኛሉ። ሚኒስትሩ በወቅቱ በአልኮል መጠጥ ተጽዕኖ ስር ሳይሆኑ እንዳልቀሩ ተገልጿል። ዶክተር ካሳውን አደገው የደረሰባቸው ባለፈው ሳምንት እሁድ ሰኔ 14 ቀን 2017 ዓ ም ለሰኞ አጥቢያ ከሌሊቱ 7 ሰዓት ግዳማ ወደ ቤታቸው በማምራት ላይ ሳሉ ሲሆን ራሳቸው ሲያሽከረክሩት የነበረው መኪና ካርል አደባባይ ላይ ከቆመ ኤክስካቫተር ጋር በመላተሙ እንደሆነ ዋዜማ ዘግቧል። ሚኒስትሩ በደረሰባቸው ግጭት በእጃቸው በእግራቸውና በደረት አጥንቶቻቸው ላይ ከባድ ጉዳት እንዳገኛቸው ተመላክቷል። ሚኒስትሩን ካደገው ስፍራ ወደ ሆስፒታሉ ያደረሷቸው ሰዎች በግጭቱ ከተጎዳው ተሽከርካሪያቸው ውስጥ ሲያወጧቸውም ሆነ የተሻለ ሕክምና ያገኙባቸዋል ወዳሏቸው የተለያዩ ሆስፒታሎች ሲያዘዋውሯቸው ከፍተኛ የመንግስት ባለስልጣን መሆናቸውን ባይገነዘቡም በአልኮል መጠጥ ተጽዕኖ ውስጥ እንደነበሩ ግን ማወቃቸውን ነው ዋዜማ የዘገበው። የመኪና አደጋውን ጠቅላይ ሚኒስትሩና ሌሎች አካላት እንዳይሰሙት ለመደበቅና ለተሻለ ሕክምና ከሀገር ወጥተው እንዲታከሙ ሚኒስትሩና የቅርብ ወዳጆቻቸው አስበው የነበረ ቢሆንም ከነዳጅ ጉዳይ ጋር ለተያያዘ ስብሰባ ጠቅላይ ሚኒስተሩ በፈለጓቸው ወቅት ስለ አደገው በመስማታቸው ምክትላቸውን አደንፋራ አድልገው አስጠይቀዋቸዋል ተብሏል። ከዚህ በኋላ እንደታሰበው ለህክምና ወደ ሌላ አገር ይላኩ እንደሆነ ለማረጋገጥ አልቻልንም። የብልጽግና ባለሥልጣናትና ስርዓቱ የፈጠራቸው ባለሀብቶች በተደጋጋሚ በመጠጥ ሱስና በከፍተኛ የአልኮል ተጠቃሚነት ጉዳት ሲደርስባቸው ዶክተር ካሳሁን ጎፌ ብቸኛው አይደሉም። ከዚህ ቀደምም በአሁኑ ሰዓት በሄሊኮፕተር አደጋ ጉዳት የደረሰባቸው የፌዴሬሽን አፈ ጉባኤ አገኘሁ ተሻገርና የኦሮሚያ ክልል ምክትል ፕሬዚዳንት አውሎ አብዲ በተመሳሳይ ጉዳት ደርሶባቸው እንደነበር ይታወቃል። ከአቶ አውሎ አብዲ በተጨማሪም የኦሮሚያ ክልል ከፍተኛና መካከለኛ አመራሮችን በተመሳሳይ ከፍተኛ ጉዳት ደርሶባቸው እንደነበር ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከደረሰባቸው ጉዳት በኋላ የብልጽግናው ሊቀመንበር የሰጡት ምላሽ አልታወቀም። የብልጽግናው ሊቀመንበር ስልጣን በያዙ የመጀመሪያዎቹ ወራት የህዋትን ባለስልጣናት በከሰሱበት ንግግራቸው በመጠጥ ደንዝዘው በአደባባይ የመኪና አደጋ እያደረሱ የሀገርን ንብረት ሲበድሉ ቆይተዋል፣ በሚያደርሱት አደጋ ከሚከስረው የተሽከርካሪ ጉዳት በተጨማሪም እነሱን ለማሳከም ኢትዮጵያን የውጭ ምንዛሬ ያስወጣሉ ማለታቸው ይታወሳል። በሌላ ጊዜ ደግሞ በተመሳሳይ የህወሓት ሽማግሌዎች ከአዲስ አበባ ወጥተው መቀሌ ሆቴል ውስጥ ተቀምጠው በውስኪ ደንዝዘው ነው የሚውሉት ሲሉ የተናገሩበት አይዘነጋም። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሰኔ 21 ቀን 2017 ዓ ም የምሽት ዜናችን አሁንም እንደቀጠለ ነው። ቆይታችሁ ከኛ ጋር ይሁን። የአማራ ፋኑ ለህዝብ ጥሪ አስተላለፈ። የአማራ ፋኖ ህዝባዊ ድርጅት ሁለት ህዝቦች ለሚታገሉለት ህዝብ ባስተላለፉት መልእክት የአማራ ህዝብ ቀዳሚ ጠላት ብልጽግና ለጠራው የፕሮፓጋንዳ ሰልፍ ባለመውጣት ሴራውን በማክሸፍ ከፋኖ ጎን እንድትቆሙ ሲሉ ጥሪ አቅርበዋል። በታላቁ አርበኛ መከተ ማሞ የሚመራው ሸዋ ጠቅላይ ግዛት ህዝብ ለጣና ቴሌቪዥን ባደረሰው መረጃ ህዝባዊ ቅቡልነት የነጠፈበት የብልጽግናው አገዛዝ በተጨባጭ ድል ማሳካት ያልቻለውን ተቀባይነት ባስገዳጅ ህዝባዊ ሰልፍ ለማሳካት ለነገ ሰኔ 22 ሰልፍ ጠርቷል። ደብረ ብርሃን ከተማን ጨምሮ አገዛዙ በሚንቀሳቀስባቸው ውስን የወረዳ ከተሞች በጠራው ሰልፍ ላይ ህዝባችን እንዳይገኝ ጥብቅ መልእክታችን እናስተላልፋለን ብለዋል። በራስ አርበኛ ደረጀ በላይ የሚመራው የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በበኩሉ አገዛዙ ለእሁድ በክልሉ አስገዳጅ ሰልፍ ለማድረግ እንዳሰበ መረጃዎች ደርሰውናል። ሰልፉን የሚያደርገው ገበሬውን ማዳበሪያ ውሰዱ በሚል ሰበብ ከገጠር ወደ ከተማ በመጥራት እንደሆነ ታውቋል። በገጠርም ሆነ በከተማ የምትገኙ የማህበረሰብ ክፍሎች ከእንደዚህ አይነት የፖለቲካ ቁማር ራሳችሁን እንድትጠብቁ እናሳስባለን ሲል አሳስቧል። ሁለቱም እዞች ባስተላለፏቸው የጥንቃቄ ማሳሰቢያ መልእክቶች ስርዓቱ የአማራን ህዝብ ለመጨፍጨፍ በጠራው የድጋፍ ሰልፍ ላይ በሚገኝ ግለሰብም ሆነ ማንኛውም አካል ላይ ለምንወስደው ጠንካራ እርምጃ ኃላፊነቱን የማንወስድ መሆኑን እንገልጻለን ብለዋል። የብልጽግናው አገዛዝ ባለፉት ሰባት ዓመታት የሥልጣን ዘመኑ የሕዝብ ቅቡልነት፣ ወታደራዊ ድል፣ የዲፕሎማሲ ስኬትና የኢኮኖሚ ልማት ከሱ ርቀውታል። በዚህ የተነሳ መሬት ላይ የሌለውን ስብናውን በሚዲያ ፕሮፓጋንዳ ለማካካስ ሰልፍ ማዘጋጀቱን የገለጹት ምንጮቻችን ስርዓቱ በተቆጣጠራቸው ሁሉም የወረዳ ከተሞች ለፕሮፓጋንዳ ያመቻቸውን ቅጥረኛ የቀበሌ ካድሮች በማሰማራት ህዝብን ለማደናገር ስምሪት ውስጥ ገብቷል። ሁለቱም የአማራ ፋኖ ህዝባዊ ድርጅት ህዝቦች ለጣና ቴሌቪዥን በሰጡት መግለጫ አገዛዙ በአማራ ህዝብ ላይ ግልጽ ወረራ ከፈጸመበት ጊዜ አንስቶ በአየር ኃይል ከብሔራዊ ቁመና በታች በሆነው መከላከያና በሚልሻ የተፈጸሙ ግፎችን የተገደሉ ንጹሐንንና በወደሙ የንጹሐን ንብረቶች ሀዘን ላይ ለመሳለቅ የተዘጋጀ ሰልፍ ነው። እዚህ ሰልፍ ላይ የሚገኙ የሚያስተባብሩና የወገኖቻቸውን ህመም ህመማቸው ባላደረጉ ኃይሎች ላይ ምህረት የለንም ሲሉ አሳስበዋል። በዚህ ጉዳይ ተጨማሪ መረጃ ለጣና ቴሌቪዥን ያደረሰው የአማራ ፋኖ ካራ አማራ ክፍለ ጦር በበኩሉ የቀበሌና የወረዳ ካድሬ አስገድዶ ለጠራው ሰልፍ በጠላት ላይ እርምጃ ልንወስድ ስለምንችል የመተማ ህዝብ ሰልፉ ላይ ባለመገኘት ራሱን ከጥቃት እንዲከላከልና የፋኖን ጥሪም እንዲያከብር እንፈልጋለን። ነገር ግን ጥሪያችንን ችላ ብሎ በሰልፉ ላይ መገኘት ወደ ጠላት በምናደርገው ጥቃት ለሚደርሰው ጉዳት ኃላፊነት አንወስድም ብለዋል። ስማቸው እንዳይገለጽ የፈለጉ የመተማ ኗሪ በበኩላቸው ሰልፉ ላይ እንድንገኝ ከፍተኛ ጫና እየተደረገ ያስገባብን ነው። በተለይ በቅርቡ መቃ ላይ በደረሰው የአሸባሪዎች ግድያ የተነሳ ህዝብን ለማሳሳት እየተጠቀሙበት ነው። ያም ሆኖ ግን ህዝቡ ይህ ስራ ስለሰለቸው በሰልፉ ላይ ላለመገኘት ወስኗል ብለዋል። ወደ መጨረሻው ዜናችን አለፍን። ብልጽግና የትግራይን ህወሓት የአፋር አማጺያንን እያሰለጠኑ ነው የኢትዮጵያ ውና ሁኔታ የሁለት መንግስታት ቅርጽ ያለው የሚመስል ስርዓት እንደተፈጠረ ሁኔታዎች አመላካች ናቸው ሲሉ የደህንነትና ወታደራዊ ተንታኞች ተናገሩ። ወታደራዊ ተንታኞች አስተያየታቸውን ሲሰጡም የኢትዮጵያን አገረ መንግስት ስልጣን የተረከበው የኦሮሞ ብልጽግና በነ ደብረ ጽዮን ላይ ነፍጥ ለሚያነሳው ታጣቂ ቡድን በጀት መድቦ ወታደራዊ ስልጠና እየሰጠ ነው። ከፖለቲካ ፓርቲነት በብልጽግናው ምርጫ ቦርድ የተባረረው ህወሓት በበኩሉ በብልጽግና ላይ ነፍጥ ለሚያነሱ ኃይሎች ቀለብ እየሰፈረ ስልጠና እየሰጠ ይገኛል። ይህ ደግሞ ሁለት ጎረቤት ሀገራት አንደኛው በሌላኛው ላይ አማጽያንን የማደራጀት የውስጥ ትርምስ ስራ የሚሰሩ ነው የሚያስመስላቸው ሲሉ የህወሓትና ኦሮሞ ብልጽግናን ጉዳይ ገልጸውታል። አቶ አወል አርባ በሚመሩት በአፋር ብልጽግና ላይ ነፍጥ አንስቶ የሚታገል የታጣቂ ቡድንን ህወሓት በትግራይ ክልል ወታደራዊ ስልጠና እየሰጠ መሆኑን ዞቨል ፖስት አስነብቧል። ሚዲያው እንደገለጸው የአፋሩ አማጺ ቡድን ወታደራዊ ስልጠና እየወሰደ ያለው በትግራይ ክልል ምስራቃዊ ዞን ተብሎ በሚጠራው የአፋር አዋሳኝ ቦታ ነው። ከሳምንታት በፊት የህወሓት ልሳናት እየተቀባበሉ ባሰራጩት ዘገባ የአፋር ክልል ርዕሰ መስተዳደር ሀጂ አወል አርባ እና ቤተሰቦቻቸው የክልሉን በጀት የግላቸው መፈንጫ አድርገውታል። ይህን የተቃወሙ የክልሉ ባለስልጣናትም የድጋፍ ፊርማ አሰባስበው ለጠቅላይ ሚኒስትሩ ክስ አቅርበዋል ሲሉ መዘገባቸው አይዘነጋም። በወቅቱም የጣና ቴሌቪዥን ምንጮች ባደረሱን ተጨማሪ መረጃ የክልሉ ባለስልጣናት በሙስና መዘፈቃቸው ግልጽ ነው። ለዚህ ደግሞ ስርዓቱ የቆመው በሙሰኛ ባለስልጣናት ስለሆነ ነው። ነገር ግን ይሄኛው ዘገባ መነሻው መቀሌ የከተሙት አቶ አጂ ስዩም ናቸው። አቶ አጂ ስዩም የብልጽግና መንግስት ወደ ስልጣን ከመጣ በኋላ ኑሯቸውን መቀሌ አድርገው የክልሉን መንግስት ማተራመስን ቀዳሚ ስራቸው አድርገውታል ሲሉ ያደረሱንን መረጃ ማጋራታችን ይታወሳል። ዛሬ በትግራይ ክልል ወታደራዊ ስልጠና እየወሰደ ያለውን የአፋርን አማጺ ቡድን የሚመሩትም ሀጂ ስዩም ሳይሆኑ እንደማይቀር ይታሰባል። ሀጂ ስዩም የአፋር ክልልን እንዲመሩ በህወሃት ሹመት ከተሰጣቸው በኋላ በብልጽግናው መንግስት መሰናበታቸው ይታወሳል። ስንብቱን ተከትሎ መቀሌ ከከተመው የህወሃት ፖለቲካ፣ ወታደራዊና የደህንነት ኃይል ጋር በመሆን አብረው ሲሰሩ መክረማቸውን ምንጮቻችን ገልጸዋል። የአፋሩን አማጺ ቡድን ትጥቅ፣ ቀለብና ስልጠና የሚሰጠው የደብረ ጽዮን ቡድን ሲሆን ይህን የሚያደርገው ደግሞ በቅርቡ በብልጽግናው ሊቀመንበር አብይ አህመድ የትግራይ ምስለኔ ሁነው የተሾሙት ጄኔራል ታደሰ ወረደ እያወቁ ነው። ቀደም ሲል በብልጽግና ሊቀመንበር የትግራይ ገዥነትን ተሰጥቷቸው ለሁለት ዓመት የቆዩት አቶ ጌታቸው መቀሌ ለቀው አዲስ አበባ ሲገቡ በክልሉ ከሚገኙ ታጣቂዎች መካከል የተወሰነውን ከትግራይ አስወጥተው በአፋርና በወሎ አስፍረው እያሰለጠኑ ይገኛሉ። ጄኔራል ታደሰ ወረደ በአፋር ክልልና በወሎ ስልጠና እየወሰደ ያለውን የጌታቸው ረዳን ታጣቂ ቡድን የክልሉ የስጋት ምንጭ እንደሆነ ሲገልጹ በትግራይ ክልል እየሰለጠኑ ያሉትን የደብረ ጽዮንና የሃጅ ስዩምን ታጣቂዎች ደግሞ በተመሳሳይ የደህንነት ስጋት ሊፈርጇቸው አልቻሉም። ይህን ማድረግ ሳይችሉ በተቃራኒው በትግራይ ጦርነት ስለሚቀርበት ጉዳይ ከጠቅላይ ሚኒስትሩ ጋር መመካከር አለብኝ ማለታቸው ተሰምቷል። ይህን ውሃ ቅዳ ውሃ መልስ የሆነ የኢትዮጵያን ሰሜናዊ ሁኔታ የተመለከቱ ወታደራዊ ተንታኞች ሲናገሩ በአጠቃላይ አገሪቱ በአንድ መንግስት የምትመራ አልመስል ብላለች ብለዋል።